ሰላም፣ ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች፣ የመጋቢት 15 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። አርበኛ ሀብቴ ወልደይ በከፍተኛ ሁኔታ ነፃ መሬት እየተቆጣጠሩ መሆኑን ገልጿል። በዘመቻው ዙሪያም መግለጫ ሰጥቷል። ዝርዝሩን ይዘናል። በጎጃም እና ጎንደር ቀጠና እየተካሄደ ያለው ዘመቻ አንድነት በድል ታጅቦ እንደቀጠለ ነው። ፋኖ ከተሞችን መቆጣጠሩን እንደቀጠለ ነው። ኤርትራና ግብፅ የቀይ ባህር ወሰን የሌላቸው ሀገራት ተሳትፎን እንደማይቀበሉ ገልጸዋል። ለኢትዮጵያ መልእክት ሰደዋል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 አርበኛ ሀብቴ ወልዴ በከፍተኛ ሁኔታ ነፃ መሬት እየተቆጣጠሩ መሆኑን ገለጸ። የዘመቻ አንድነትን አስመልክቶ የአማራ ፋኖ አንድነት በጎንደር ሰብሳቢ አርበኛ ሀብቴ ወልዴ መልእክት አስተላልፈዋል። በመልእክቱም በዘመቻ አንድነት በአብይ አህመድ አገዛዝ ላይ በፋኖ ኃይሎች ከፍተኛ ሰብአዊ እና ቁሳዊ ጉዳት አድርሰው ነፃ መሬት እየተቆጣጠሩ መሆኑን አሳውቀዋል። አርበኛው በመልእክቱ ከወታደራዊ ድሎቻችን በላይ በሴረኞች ትርክት የውስጥ የአማራ ሕዝብ አንድነትና የፋኖ አንድነት እንዲላላ አበክረው ሲሰሩ የቆዩ የሕዝባችን ጠላቶች ትርክታቸው በቀናት ልዩነት ተንኮታክቶ አንድነታችን የማይቀለበስበት የከፍታ ማማ ላይ እንዲደርስ መሆኑ የዘመቻ አንድነት ትሩፋት ነው ብለዋል። በዘመቻ አንድነት የተደናገጠው የአራት ኪሎ ግቢ የአማራ ትግል በሌላ ሶስተኛ ወገን ያውም በግለሰብ እንደሚመራ መሰረተ ቢስ ትርክት አሰራጅቷል ሲልም ገልጿል። የአማራ ፋኖ ትግል በቁርጠኛና አስተዋይ ልጆቹ ተጸንሶ ተወልዶና አድጎ በምስራቅ አፍሪካ አዲስ የስበት አቅም የፈጠረ ትግል መሆኑን ለወገናችን እናረጋግጣለን ያለው ሻለቃ ሀብቴ ወልዴ፣ ስለሆነም የአማራ ፋኖ ትግል ትናንትም ዛሬም በምታውቁ ልጆቹ ፊት አውራሪነት የሚመራ እንጂ ለማንኛውም ተራ ፍላጎት የህዝባችን ጥቅምና ደህንነት አከራይተን የምንቅበዘበዝ ከንቶች ሳንሆን በቆቅ ንቃት፣ በንስር እይታ፣ በቆራጥነት እየታገልን ቆይተናል፣ ነገም እንቀጥላለን ብለዋል። አገዛዙ አሸነፍ የጨርሻለው የቀረኝ መለቃቀም ነው ብሎ በአደባባይ ካወጀ 14 ወራት ያለፈ ቢሆንም ህዝብን ታግሎ ያሸነፈ አምባገነንና ወንጀለኛ ታይቶ አይታወቅምና በፍጹም ጀግንነት እያፈራረስ ነው እንገኛለን ሲልም አክለዋል። እንዲሁም ቅጥፈትና ማጭበርበር ስሪቱ ሆነው አገዛዝ የቅጥፈት አንደበቱ የሚዘጋው ሲገረሰስ ነውና እስከ ዕለተ ፍጻሜው ከአወናባጅ ቅጥፈቱ ተቆጥበን ከመቼውም ጊዜ በላይ በአንድነት ቁመን እንድንታገል ሲል ጥሪ አስተላልፈዋል። በጎጃም እና ጎንደር ቀጠና እየተካሄደ ያለው ዘመቻ አንድነት በድል ታጅቦ እንደቀጠለ ነው። በአማራ ግዛቶች የታወጀው ዘመቻ አንድነት አሁንም ተጠናክሮ መቀጠሉን ከየቀጠናው የሚወጡ መረጃዎች ጠቁመዋል። የአማራ ፋኖ በጎጃም በዘመቻ አንድነት የስድስተኛ ቀን ውሎ በተለያዩ ግንባሮች ድል ማድረጉን አሳውቋል። በዚህም አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነህ ብርጌድ፣ መራዊ ከተማ የሚገኘውን ቻይና ካምፕ የሚል ስያሜ ያለውን የአገዛዙን ጦር ካምፕ ድብደባ በርካታ ወታደሮችን ደምስሷል። በዚህም ከ13 በላይ ሙት፣ ከ20 በላይ ደግሞ ቁስለኛ አድርገዋል። ይህ ካምፕ ሲደበደብ መግቢያ መውጫ ያጣው ኃይል ከጭንባ ኃይል ለመጨመር ቢሞክርም ባህር ዳር ብርጌድ ደፈጣ በመያዝ ሲለበልበው አርፍዷል። በተመሳሳይ በዛሬው ዕለት የባህር ዳር ብርጌድ ጊዮን ሻለቃ ከሌሎች ሶስተኛ ክፍለ ጦር ከሰሜን አቸፈር ቢትወደድ አያለ ብርጌድ ጋር ጥምረት በመፍጠር የብልጽግናን ጦር ድባቅ መትተዋል። ወደ ደቡብ አቸፈር ሊበን ለመጓዝ እንቅስቃሴ ሲያደርግ የነበረ የአገዛዙ ኃይል ላይ ቀድሞ መረጃ የደረሰው ፋኖ ጭንባ አበይ ድልድይ ላይ አንድ ዲሽቃ የጫነ ፓትሮል ላይ ከፍተኛ ቁሳዊ ጉዳት አድርሰዋል። በተመሳሳይ ራስ ቢትወደድ መንገሻ አቲካ አምስተኛ ክፍለ ጦር ገረመ ወንዳወቅ ብርጌድ ብራዳማ ከተማን ካገዛዙ ጦር አስለቅቋል። የብልጽግና ጦር ቋሪት ገበዘ ማርያም ከተማን ለመያዝ ቢጥርም በገረመው ወንዳወቅ አስደናቂ የውጊያ ጥበብ ሳይሳካለት ቀርቶ ተመልሷል። በዚህ ትንቅንቅ ውስጥ የአገዛዙ ጦር እርስ በርሱ ተጣልቶ እንደነበር የውስጥ አርበኞች አድርሰውናል። ገበዘ ማርያም መግባት አለብን፣ የለም ይጨርሱናል፣ መግባት የለብንም በሚል ተጣልተው የነበረ መሆኑም ተገልጿል። በሌላ በኩል ሐዲስ ዓለማየሁ ሰባተኛ ክፍለ ጦር ደጃዝማች ተድላጓሎ ብርጌድ በምስራቅ ጎጃም ዞን አንበር ወረዳ አንበር ከተማና ጃማ ቀበሌ ላይ ከፍተኛ የሆነ ውጊያ ተደርጓል። በዚህ አውደ ውጊያ ከ45 በላይ የሚሆነው የአገዛዙ ወታደር ሙት፣ ከ24 በላይ የሚሆነው ደግሞ ቁስለኛ ሆኗል። አብራጂት ብርጌድም ኮርክ ከተማ በመግባት አራት የአገዛዙን ጦር ደምስሶ ሰባቱን አቁስሏል። ጎጃም አገው ምድር ሶስተኛ ክፍለ ጦር አያሌው መኮንን ብርጌድ እና አቤ ጉበኛ ብርጌድ ከንጋቱ 12 ሰዓት እስከ አራት ሰዓት ድረስ ባደረጉት ከፍተኛ ተጋድሎ የሊበን ከተማን ተቆጣጥረዋል። በዚህም 46 ወታደር ተደምስሷል፣ 29 ቆስሏል። ሁለት ፓትሮል እና ሁለት ሞርተር ተቃጥሏል። ሽፋን ለመስጠት የመጣው ያገዛዙ ኃይል ንብረት የሆነ አንድ ዙ 23 ከጥቅም ውጭ የሆነ ሲሆን አንድ ፓትሮል ደግሞ ነዷል። ለጊዜው ማዕረጉ ያልታወቀ በእጀባ የነበረ አመራር ከነ ፓትሮሉ ተደምስሷል ያለው የአማራ ፋኖ በጎጃም በዚህ ሳምንት ብቻ ከብር ሸለቆ ማሰልጠኛ ከ20 በላይ ሰልጣኞች በመክዳት ፋኖን ተቀላቅለዋል። በዘመቻ አንድነት ስድስተኛ ቀን የአማራ ፋኖ አንድነት በጎንደር በጎንደር ከተማ ደቡባዊ አቅጣጫ ከጎንደር ባህር ዳር ዋና ማስመር ባህሪ ግንብ፣ ብርቧክስ፣ እና ምንዝሮ በተሰኙ ልዩ ቦታዎች ከጠዋቱ ሁለት ከሰዓት ጀምሮ ውጊያ አድርጓል። የጎንደር የበጋሻው ክፍለ ጦር በቀጠናው በዘመቻ አንድነት ብርቱ ተፋላሚ መሆኑን ያስመሰከረው የድሉ ባለቤት ነው። በዘመቻ አንድነት ወታደራዊ ንቅናቄ ጫና ውስጥ የገባው አገዛዙ ዛሬ ሰኞ ጠዋት የምስራቅ በለሳ ዋና ከተማ ጎኋላን ጥሎ ሸሽተዋል። ወረዳው በፋኖ ሰራዊት እጅ ገብታለች። በሌላ በኩል ደግሞ በጸረ ቀኝ ግዛት አርበኝነት ትግል እልፍ ጀብዱዎች ሰርቶ ቀኝ ገዢዎች በጎንደር መራር ሽንፈት እንዲጎነጩ የአንበሳውን ሚና በተወጣው እውቁ አርበኛ ራስ አሞራው ውብነህ ተሰማ ስም ራስ ሞራው ኮር ተመስርቷል። በዚህም የዚህ ሶስተኛ ኮር መመስረት የዘመቻ አንድነት የአደረጃጀት ዘርፉ ስኬት ተጠቃሽ እውነት ሆኗል። ኤርትራና ግብጽ የቀይ ባህር ወሰን የሌላቸው ሀገራት ተሳትፎን እንደማይቀበሉ ገለጹ። የግብጹ ፕሬዝዳንት አብዱልፈታህ አልሲሲ እና የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳላ የቀይ ባህር ወሰን የሌላቸው ሀገራት ተሳትፎን እንደማይቀበሉ ገለጹ። በተጨማሪም ቀይ ባህርን መጠበቅና ማስተዳደር በዋናነት የባህሩ ድንበር ተጋሪ ሀገራት ተግባር እንዲሆን አሳስበዋል። ሁለቱ ባለስልጣናት ይህንን የገለጹት ትናንት መጋቢት 14 2017 ዓ ም በካይሮ በቀጠናዊ መረጋጋት ጉዳይ ለሶማሊያ ድጋፍ በሚያደርጉበት መንገድ ስለ ሱዳን ወቅታዊ ሁኔታ ና ስለ ቀይ ባህር ደህንነት ዙሪያ በመከሩበት ወቅት መሆኑን የግብፅ መገናኛ ብዙሀን በዘገባቸው አስታውቀዋል። በውይይቱ ወቅት የግብፁ ውጭ ጉዳይ ሚኒስትር ባደር አብድላቲና የአገሪቱ የደህንነት ሹም ሜጀር ጀኔራል ሐሰን ራሽድ መገኘታቸውን ዘገባዎች አመላክተዋል። የኦስማን ሳሌና አልሲሲ ውይይት በዋናነት ያተኮረው በአፍሪካ ቀንድ ዙሪያ ነበር ሲሉ ቃል አቀባቸው ሙሐመድ ኤልሸናዊ ገልጸዋል። ሶማሊያን ለማገዝ ሁለቱ ሀገራት ቁርጠኛ መሆናቸውን በውይይቱ ተገልጿል ብለዋል። የኤርትራና ግብፅ ግንኙነት ያሰጋቸው አብይ አህመድ በዛሬው እለት ወደ እስራኤል ደውለው ከቤንያሚን ኔታንያሁ ጋር ማውራታቸው ተገልጿል። በኢትዮጵያና ኬንያ ድንበር ላይ ውጥረት መስፈኑ ተዘገበ። ከስፍራው እንደተሰራጩ ዘገባዎች ከሆነ አርብ ዕለት በሁለት ድንበር አካባቢ አንድረኛ ማንነታቸው ባልታወቁ ታጣቂዎች ተገድሏል። በመካከለኛ ዕድሜ ላይ የሚገኘው ይህ ግለሰብ በጥይት ተመቶ አስክሬኑ መገኘቱን ተከትሎ በመርሳ ቤት ካውንቲ ዱካና ዋርድ የሚገኙ ነዋሪዎች ቤታቸውን ጥለው መሰደዳቸው ተገልጿል። የዱካና ዋርድ ምክትል ኮሚሽነር ለኢስት ሊግ ቮይስ ጋዜጣ በሰጡት መግለጫ ነዋሪዎች ቤታቸውን ለቀው መሄዳቸውን አረጋግጠዋል። እንደገለጹትም ግለሰቡ ተገድሎ መገኘቱን ተከትሎ ከኢትዮጵያ በኩል የብቀላ ጥቃት ሊፈጸም እንደሚችል ጥርጣሬ በመኖሩ ነዋሪዎቹ የመንግስት ጸጥታ ኃይሎች ከለላ ወደሚያገኙበት ስፍራ ለመሄድ ተገድደዋል። በአካባቢው እስከ ዛሬ ድረስ ትልቅ ውጥረት መስፈኑንም አስረድተዋል። የመርሳ ቤት ገዢ የሆኑት መሐመድ አሊ ግን በድንበሩ አካባቢ ሰላም ካልሰፈነ ጉዳዩ እንደማይበርድ ገልጸዋል። ለጋዜጣው በሰጡት መግለጫ ሲናገሩ ይረኛ በመገደሉ የተነሳ በብቀላ አምስት ሰዎች ተገድለዋል። የአካባቢው ነዋሪዎችም ቤታቸውን ጥለው የወጡት ከዚህ በመነሳት ፍርሃት አድሮባቸው ነው ያሉ ሲሆን የአዙሪት አንድ ቦታ መቆም እንዳለበት አሳስበዋል። ከአንድ ወር በፊት በተመሳሳይ በብቀላ የተነሳ በርካታ ሰዎች ከሁለቱም ሀገራት መገደላቸው የሚታወስ ነው። ከአሜሪካ የተባረሩት የደቡብ አፍሪካ አምባሳደር በሀገራቸው ደማቅ አቀባበል ተደረገላቸው። የትራምፕን አስተዳደር አስመልክቶ በሰጡት አስተያየት ውዝግብ ውስጥ መግባታቸውን ተከትሎ ከአሜሪካ እንዲባረሩ የተደረጉት የደቡብ አፍሪካው አምባሳደር በሀገራቸው ደማቅ አቀባበል ተደረገላቸው። አምባሳደር ኢብራሂም ራሱል እሁድ እለት መጋቢት 14 2017 ዓ.ም በኬፕታውን በሚገኘው ዓለም አቀፉ የአየር ማረፊያ ሲደርሱ በመቶዎች የሚቆጠሩ ደጋፊዎች አቀባበል አድርገውላቸዋል። አምባሳደሩን በአየር ማረፊያው ሲጠባበቁ የነበሩ የአፍሪካ ናሽናል ኮንግረስ ፓርቲ፣ የደቡብ አፍሪካ ኮሚኒስት ፓርቲና የሰራተኛ ማህበራትና ሌሎች ደጋፊዎቻቸው ሲዘፍኑ፣ ሲደንሱ ታይተዋል። አንዳንዶች ኢብራሂም ራሱል ሀገራችንን በክብር አገልግለዋል የሚሉ መፈክሮችንም ይዘው ነበር። ትራምፕ ስልጣን መረከባቸውን ተከትሎ በአሜሪካና በደቡብ አፍሪካ መካከል ያለው ግንኙነት ውጥረት የተሞላበት ሆኗል። አምባሳደሩ ከትራምፕ አስተዳደር ጋር ሰጣ ገባ ያስገባቸው ከዚህ ቀደም ብሎ አንድ የደቡብ አፍሪካ ቲንክ ታንክ ያዘጋጀው የበይነ መረብ ውይይት ላይ የሰጡት አስተያየት ነው። የአሜሪካ የውጭ ጉዳይ ሚኒስትር ሚኒስትር ማርኮ ሮቢዮ አሜሪካን የሚጠላ ዘር ላይ የሚያተኩር ፖለቲከኛ ብለው ከፈረጇቸው በኋላ በአገሪቱ ተቀባይነት የላቸውም ሲሉ ከሀገር እንዲወጡ ትዕዛዝ አስተላልፈዋል። የ62 ዓመቱ ዲፕሎማት የዶናልድ ትራምፕን ፖሊሲ እንዲሁም በአህጉሪቷ ላይ ስለሚኖረው አንድምታ ትንታኔዎችን ሰጥተዋል። አምባሳደሩ የሰጡት አስተያየት ትራምፕ ደቡብ አፍሪካ በቅርቡ ያጸደቀችው የመሬት ፖሊሲ በተወሰኑ ማህበረሰቦች ላይ ያነጣጠረ ነው በሚል ለአገሪቱ የሚደረገውን የገንዘብ ድጋፍ ማቋረጣቸውን ተከትሎ በሀገሪቱ መካከል ውዝግብ መነሳቱን ተከትሎ ነው። አድማጭ ተመልካቾቻችን፣ የሰአቱ የሮሃ ቲቪ ዜናዎች የተከታተላቸኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።